እንዴት ነው? ደህና። ዛሬ ደግሞ አምሮብሽ ነው የመጣሽው። አምሮብኛል። እነዚህ አብራም እና መስትሄሉ እኔ እስኪ እያልኩ አያቸው። ምን እየረቅኑ መንዬ ተንፋሻም አንዱን እየተነፈሰባት ነው እንጂ ሆዋለ አበበይት ነው እንጂ ኧረ፣ ለነገሩ እኔም ቢሆን ጀግና ጎበዝ ነኝ። እንዴት ደግሞ አንተ እንዴት ብለህ ነው ጀግና የሆንከው? ምነው አልሰማሁም ለማለት ነው። የቀየው ሰው ሁሉ ስለኔ ጀግንነትና ወንድነት አይደል የሚወራ። ጉምሽ ኮራ ነው። አንዴ ወ ወ ጀግና ነኝ ይፈሪ በቋቋ ጀግና በቋቋቋ እስኪ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 ብታይ ደሞ ይሄ ብቻ ምስሉ ነው። በሀብት ቢሆን እኮ የሚስተካከል ሰው የለም። በሀብት ም ራ ብታይ ከብቱ ከበረቱ፣ ወተቱ፣ ጥገቱ፣ ማሩ ብታይ ቅቤው፣ ፍየሉ፣ ጠቦቱ ዝም ብለሽ ጎተሪ እንዳለ ቤት ሙሉን ይሄ ቀዳዳ የዝሙሩ ማሩ ብታይ ወተቱ ብትይ ይልላ ይሄ ፋንዲያ እስኪ ያውማ አዩ ሙሉ ነው። አሁን እኔ የስንት አመት እህል እንደምበላ ታውቂዋለሽ? እኔ እናውቃለሁ። ኧረ ነው ሰኮ አንድ አመት ያዘመርኩት

እኔማል ዳጉሳ ሙች እወዳለሁ። እንደሙች ዳጉሳ ጠንከር ያለ ስለሆነ ደስ ስለግን እንግዲህ እንደ ጤፍ አጥቼ መስሎሽ ነው። አታውቂኝም ማለት ነው። አታውቂኝም እየቀደር መስሎሽ። አዎ ደግሞ እንደዚህ ስትስጪ እንዴት እንደምታምሪ አሁን አንቺ ሙች አሁን አንቺ ብታጠፊ በምን እምገርፍሽ ነው የሚመስልሽ እ እ ው አበይ መይን እንደሚገርታት ባለንጋ ነው እንጂ ባለንጋን ባለንጋ ይሆንም። ንክችም አላደርግሽም፣ ጭራሽ አላደርገውም። አሁን አንቺ ብታጥፊ ማለት ነው ከሀብት ብዛት የተነሳ በምን እንደምገርብሽ ያለ አማርጭ። በርጥብ ይሁንልሽ በደረቁ ብዬ አማርጭ። ከርጥቡ ነው ከደረቁ የትኛው ይሻልሻል ብዬ አማርጭ። በዝልዝል፣ በስጋ ቋንጣ ዝልዝል ነው የሚገርብሽ በቋንጣ ነው የምገርፍሽ። በቋንጣ ምን? አይደለም ደህና ነን። ገስመች አለው። ምን አለ? እንዲሰፋው ነው ቢቀደድ። አሁን ይሄ ይሄ ብቻ አይደለም አሁን፣ አንቺ እና እኔ ስንጋባ ማለት ነው አንቺ እና እኔ ስንጋባ፣ አሁን ውሃ ሲጠማሽ ምንድን ነው የምትጠጪ? አንተስ ዛሬ ምን የሚያስወራ የሚያስወራው ውሃ ነው እንጂ ሌላ ነገር እኔ ቤት ልጥሽ እኔ እና አንቺ አንቺ ለመጠጣት ቀርቶ አሁን አንቺ ገናሽ ለሰውነትሽ በወተት

ምን አለ ቀስ ብሎ ሊቀደድ፣ እንዴት ነው አሁንስ? ታገቢኛለሽ? እየሰሙ ነው። ታገቢኛለሽ? ኳራ እስኪ እንግዲህ ካልክ መንገደኛ ዋጋ ሁሉ ታገቢኛለሽ? አዎ፣ በቃ እንቺ፣ ዳኒ እንግዲህ ተጋባን፣ አለማችን አየን፣ በቃ ምንም የሚጎልሽ ነገር የለ። እንደዚህ ብለሽ ሳትሞች ገነት እንደገባሽ ቁጠሪ፣ ወደ ገባሽ ማለት ነው

ምን እያደረጋት ነው? ምን ከንፈሯን ሊስማት ጠጋ ሲል አይደለ? ከዛ በኋላ እሷ ትንሽ ሸሸሽት ለቶቹ እንጂ ሊሳሳሙ ነበር። አይ፣ ድብድብ ይቀጥላል። ተኝማ ተኝማ ተደፍራል። ተደፍና እኔ ከነገ ዛሬ ያችን ልጅ አግብተህ እኔ አለሜን ቅልጥ አርጋለሁ ብዬ ደስደስ ብሎኝ፣ ይሄ አጥማ ጀመጦ በመሃል ገብቶ ይጫወት

ምን ይጎሽ እየጠጣ ይጣጣ ሆዱ ነው እንደዚህ ሁሉ ሲል እንዳልዋለ፣ ምን ገደለኝ እኮ ምን ሲል ነበር? ከወተት ከማሩ ይላል የሚገርመው ነገር ስታበለው ስታጣጣው ከርመ እንዴት አንተ ጅን

አስተያየቱ መጣም አብራራው እንሩጥ አ እንበል። ምን ሆናችሁ ነው? ምን ሆናችሁ ነው? ምንስ ብሎ ምን አገባ? አ? ምን አገባ? ምን አገባ? ምን ነው አንተ እንደሚያደርግ? ምን ሆነ? ምንስ ብሎ ደግሞ በሀገራችን ምን አገባ? አንተ ግን እንዴት ነደፈርክ? አ? ኦሮሚ አብረሃ እንዴት ነደፈርከኝ? አዎ አ? አሁን ምን ልበልህ? ለሁለት ነው በል በል